እሺ ሰላም ሰላም፣ ውጭ እህቶቼ ተመልካቾቼ ጤና ይስጥልኝ። ሰላማችሁ ወያላችሁበት ብዝት ይበለልኝ፣ ሀገራችን ኢትዮጵያን ሰላም ያደርግልን። እና አሁንም የማሳያችሁ ትንሽ ነገር ነው፣ በተለይ ውጭ ላላችሁ እህቶቼ ማለት ነው። ፍሬ አድርጋችሁ እንዴት ወደ ኢትዮጵያ መደወል እንደምትችሉ ማለት ነው። ምክንያቱም በብር የሚደወለው እና ፍሬ ተደርጎ የሚደወለው አንድ አይደለም፣ ጥቅሙ ማለት ነው። ብዙዎቻችሁ ታውቃላችሁ፣ ብዙዎቻችሁ ደግሞ የተወሰኑት ያው ሳታውቁ በብር የምትጠቀሟላችሁ። ማንኛውም ሀገር ፍሬ ለመግዛት ማለት ነው። ብር ሞልታችሁ መጀመሪያ ላሳያችሁ ኮኮብ አንድ አንድ አንድ ሶስት ጊዜ ከዛ ኮኮብ አሁንም ከዛ ደግሞ አንድ አሁንም ዜሮ ዜሮ መሰላል እንነካና ኦኬ እንለዋለን። ከዛ ካልነው በኋላ ሁለት ቁጥር እንነካለን። ከዛ ኦኬ እንለው እና እንደገና ተመልሰን ኮኮብ አንድ ሶስት አምስት መሰላል እንነካለን። ከዛ እንደዚህ ያመጣልናል ማለት ነው። እንደዚህ ያመጣልናል እንደ ስልካችን ልዩነት ነው። ለምሳሌ አምስት ቁጥር ላይ አራት ቁጥር ላይ ነው ማለት ነው እኔ ያመጣልኝ ቪው ቪች የሚለው ላይ ማለት ነው። አራት ቁጥር ላይ እንነካለን ማለት ነው። አንዳንዴ እንደ የስልኩ ነው አምስት ላይም ያመጣል። ከዛ እንደዚህ ስንነካ አሁንም መልሰን አንድ ቁጥር እነካለን መልሰን አሁንም አንድ ቁጥር እነካለን ከዛ ይሄው አመጣለን ማለት ነው። ይሄው አንድ ቁጥር በአስር ብር ሰላሳ ደቂቃ እንገዛለን ሁለት ስንነካ ደግሞ በሀያ ብር ስልሳ ደቂቃ እንገዛለን ማለት ነው። እንደዛው ደግሞ አራት ስንነካ በአርባ ብር መቶ ሀያ ደቂቃ እንገዛለን ማለት ነው። እንደዚህ ልዩነት አለው ማለት ነው። ምክንያቱም በብር ብናወራ የተወሰነ ነው የምናወራው እና ፍሪ በማድረግ እንደዚህ መጠቀም እንችላለን። አሁን እኔ የአስር ብር ነው መግዛት የፈለግኩት የአስር ብር አንድ ቁጥር ነካለሁ ማለት ነው አንድ ቁጥር ከዛ ይሄው የአስር ብር ግዢ እያለኝ ነው ማለት ነው። የአስር ብር መግዛት ከፈለኩ አንድ ቁጥር ካለው ኦኬ ስለው ይገዛልኛል ማለት ነው። እኔ ገዝቻለሁ አሁን መግዛት ስላልፈለኩ ነው ያው በገዛ ገዝቻ ሳያችሁ ነበር። እንደዚህ በማድረግ ትጠቀማላችሁ ማለት ነው። በብር ከምትደውሉ እንደዚህ መደወል ትችላላችሁ። በዚሁ ፎሎ ሰብስክራይብ አርጎኝ አመሰግናለሁ።